ሰላም ጤና ይስጥልኝ ክብራትና ክብራን፣ ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው የወሲብ ፍላጎት ስለመቀነስ ነው። እንግዲህ የወሲብ ፍላጎት መኖር ጤናማ የመሆን ምልክት ነው። እንግዲህ ይህንን ፍላጎት ከመግደል ይልቅ እንዴት እንቆጣጠረዋለን የሚል ጥያቄ እንዳለ ሆኖ አንድ ሰው የወሲብ ፍላጎቱ ከቀነሰ ወይም ደግሞ ጭራሹኑ ካጣ አደገኛ ስለሆነ ትኩረት ሊሰጠው የሚገባ ጉዳይ ነው። እንግዲህ የተለያዩ ነገሮች የወሲብ ፍላጎት እንዲቀንስ ምክንያት ይሆናሉ። ዛሬ በዚህ ቪዲዮ ላይ እንግዲህ ለወሲብ ፍላጎት መቀነስ ወይም ማጣት ዋነኛ ምክንያቶች ምን ምንድን ናቸው የሚለው ሆኖ በዚህ ቪዲዮ ላይ አንድ በአንድ የምናይ ይሆናል። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ የወሲብ ፍላጎት መቀነስ ምክንያቶች ከሆኑት ውስጥ እንግዲህ አንደኛውን የመጀመሪያው ፖርኖግራፊ ወይም ደግሞ የወሲብ ቪዲዮዎችን ማየት ነው። እንግዲህ እንደዚህ አይነት ቪዲዮዎችን መመልከት ወሲብ ከማድረግ ይልቅ በቪዲዮ የማየት ብቻ ፍላጎት እንዲጨምር ያደርጋል። እንዲሁም ከትዳር ወይም ደግሞ ከፍቅር አጋራችሁ ጋር አለመጣጣም እንዲመጣም ያደርጋል። እንግዲህ በዚህም የወሲብ ፍላጎታችሁ እንዲቀንስ ያደርጋል። ስለዚህ እንደዚህ አይነት ትክክለኛ ወሲብን የማይገልጹ ቪዲዮዎችን ከመመልከት ይልቅ ትክክለኛውን ወሲብ ከትዳር ወይም ከፍቅር አጋራችሁ ጋር ማጣጣም ይኖርባቸዋል። እንግዲህ አጠቃላይ ለወሲብ ፍላጎት ማጣት ምክንያት ባይሆንም ለትዳር አጋር ወይም ደግሞ ለፍቅረኛ ፍላጎት ማጣት ወይም አለመጣጣም ከዛም ጋር ተያይዞ ከዛ ሰው ጋር የወሲብ ፍላጎት እንዲቀንስ የሚያደርግ ይሆናል ማለት ነው። ሌላኛው እንግዲህ ጭንቀት ነው። እንግዲህ ጭንቀት በሚሰማን ወቅት ሰውነት በተለያየ መልኩ ለችግሩ መልስ ይሰጣል። እንግዲህ ሰውነታችን አድሬናሊን ወይም ደግሞ ኮርቲሶል የሚባሉ ሆርሞኖች በመልቀቅ ወይም ደግሞ በማምረት የግንኙነት ፍላጎት እንዲቀንስ ያደርጋል። እንግዲህ እንዲሁም ድብርት ሲኖር የሰውነታችን ባዮ ኬሚስትሪ ሊቀየሩ ይችላል። ይህም እንግዲህ ለውጡ በውጤቱ የግንኙነት ፍላጎትን እንዲቀንስ የሚያደርግ ይሆናል። ሌላኛው ለወሲብ ፍላጎት መቀነስ ምክንያት ሊሆን የሚችለው ነገር እንግዲህ በራስ መተማመን ነው እንግዲህ ወይም ደግሞ በራስ አለመተማመን ነው። እንግዲህ በራሳችን መተማመንና ስለ ራሳችን ሰውነት ቅርጽ ወይም ደግሞ ተክለ ሰውነት ያለንን አመለካከት የወረደ ከሆነ ለግንኙነት ፍላጎትም ማጣት በሰፊው የተጋለጥን እንሆናለን። እናም እንግዲህ እኔ ለሰው አስብም ወይም ደግሞ አለመሰጥም ብሎ የሚያስብ ግለሰብ የሴክስ የማድረግ ፍላጎቱም በጣም ትንሽ ነው ይባላል እንግዲህ በዘርፉ ጥራት ያደረጉ ባለሙያዎች ስለዚህ በራስ መተማመን ወሳኙ ጉዳይ ነው ማለት ነው። ሌላው እንግዲህ አልኮል ወይም ደግሞ አደንዛዥ እፅ መጠቀም ነው እንግዲህ እነዚህ ሱሶችን መጠቀም ከመጠን ያለፈ ድካም ያስከትላል፣ የሴክስ ፍላጎትንም የሚቀንስ ይሆናል ማለት ነው። እንግዲህ ከዚህም በተጨማሪም እንቅልፍ ወይም ደግሞ እረፍት ማጣት ኮርቲሶል የተባለውን ሆርሞን መጠን በሰውነታችን ውስጥ ይጨምራል። የሆርሞኑን መጠን መጨመር ደግሞ የግንኙነት ፍላጎትን እንዲቀንስ ያደርጋል ማለት ነው። ስለዚህም ከተለያዩ አልኮሎች ልትቆጠቡ ይገባል ማለት ነው። ሌላው እንግዲህ መድኃኒቶች ናቸው። እንግዲህ ለተለያዩ የጤና እክሎች ለደም ግፊት፣ ለስነ ልቦና ችግር ና ለታይሮይድ ሆርሞን መዛባት የሚታዘዙ መድኃኒቶች የጎንዮሽ ጉዳት አላቸው። ከዚህ ውስጥ ማንዱ እንግዲህ የሴክስ ፍላጎት መቀነስን ማስከተሉ ነው። ስለዚህም መድኃኒቶችን ልትጠነቅቁ ይገባል ማለት ነው። ሌላኛው ምክንያት እንግዲህ ስንፈተው እንግዲህ አንድ ሰው ከዚህ ቀደም ስንፈተ ወሲብ በግንኙነት ወቅት ገጥሞት ከሆነ ድጋሚ ይመለሳል የሚለው ስጋት ውስጡ ስለሚኖር የግንኙነት ፍላጎቱ ይቀንሳል፣ ወይም ደግሞ ግንኙነት ማድረግን ይፈራል። እንዲሁም እንግዲህ የወንዶ የወሲብ ፍላጎት በቀጥተኛ ከቴስቶስትሮን ሆርሞን ጋር ይያያዛል። ይህ ማለት እንግዲህ የቴስቶስትሮን ሆርሞን መጠን በሰውነታችን ውስጥ መቀነስ ይህን እክል የሚያስከትል ይሆናል ማለት ነው። እንግዲህ የቴስቶስትሮን ሆርሞን መጠን በተለያዩ መንገድ ሊቀንስ ይችላል። ያም እንግዲህ የግንኙነት ፍላጎት እንዲቀንስ የሚያደርግ ይሆናል ማለት ነው። ሌላው እንግዲህ ማረጥና የወር አበባ መቋረጥ ሌላኛው ምክንያት ነው። እንግዲህ ሴቶች የወር አበባ ማየት በሚያቆሙበት ወቅት የግንኙነት ፍላጎታቸው ይቀንሳል። እንግዲህ ይህም የሚከሰተው በዚህ ወቅት በድንገት የኤስትሮጂን ሆርሞን ከመቀነሱ ጋር ተያይዞ ነው። እንግዲህ የኤስትሮጂን ሆርሞን በሚቀንስበት ጊዜ የብልት መድረቅ ያጋጥማል። በዚህ ምክንያት እንግዲህ በግንኙነት ወቅት ሕመም የሚያስከትል ይሆናል ማለት ነው። እንግዲህ ሴቶችም ሕመሙን በመፍራት ለግንኙነት ያላቸው ፍላጎት ይቀንሳል። በመጨረሻም እንግዲህ የተለያዩ የጤና እክሎች የወሲብ ፍላጎታችሁን እንዲቀንሱ ያደርጋሉ። በካንሰር፣ የኩላሊት በሽታ እና የስኳር በሽታ ሰውነታችን ውስጥ ያለውን የቴስቶስትሮን ሆርሞን መጠን በመቀነስ የግንኙነት ፍላጎትን እንዲቀንስ የሚያደርጉ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ሌሎች ብዙ የወሲብ ፍላጎት እንዲቀንስ የሚያደርጉ ምልክቶች ቢኖሩም ዋነኞቹ ግን የነገርኳችሁ ናቸው። እንደ አጠቃላይ ግን በወሲብ ጉዳይ ላይ ውስብስብ ችግር ካጋጠማችሁ ወደ ሐኪም በመሄድ መፍትሔን ለማግኘት መሞከር ይኖርባችኋል። ከዛ ባለፈ ግን የወሲብ ቪዲዮችን መመልከትና ከአንድ ሰው የግንኙነት አጋር ማድረግን በማቆም እንግዲህ ጭንቀትን ለመቀነስ በቂ እረፍትን በማድረግና በራስ መተማመምን በመጨመር ጤናኛ ስሜት ላይ እንድትሆኑ ማድረግ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበር አይሮፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ በቀጣይ በሌሎች ጤና ነክ ቪዲዮች የመመለስ ይሆናል እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ ደህና ሁኑ